ሰላም ጤና ይስጥልን፣ የድንቅ እይታ ቤተሰቦች። በድምፃዊ አንዱ ዓለም ጎሳ ባለቤት ቀነኒ አዱኛ ፖሊስ ያወጣው አዲስ መረጃ አለ፣ እሱን የምናይ ይሆናል። ሌላኛው መረጃ ደግሞ የፍቅር ጥያቄን አልተቀበልሽም በማለት ሁለት የስራ ባልደረቦችን ገሎ ራሱን ያጠፋው የጥበቃ ሰራተኛ ጉድ ተሰምቷል። እሱን የምናይ ይሆናል። ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ወደ መረጃው የአዲስ አበባ ፖሊስ አርቲስት አንዱ ዓለም ጎሳን ከእጮኛ ሞት ጋር በተያያዘ በቁጥጥር ስር እንደዋለው ገለጸ። ቀነኒ አዱኛ መጋቢት 01 2017 ዓ.ም ዓ ሌሊት 10 ሰዓት አካባቢ እጮኛዋ ጋር ከሚኖርበት ህንፃ አምስተኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ አመልክቷል። በማህበራዊ ሚዲያ በርካታ ተከታዮች ያሏት ቀነኒ ሞትን ተከትሎ በርካቶች ሀዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራ እየጠየቁ ይገኛሉ። ክስተቱን ተከትሎ የአዲስ አበባ ፖሊስ ምርመራ እያካሄደ መሆኑን ገልጾ ሟች ቀነኔ አዱኛ ከበረንዳ ላይ በወደቀችበት ወቅት በቤት ውስጥ የነበረውን ባለቤቷ ድምፃዊ አንዱዓለም ጎሳን በቁጥጥር ስር በማዋሉ ምርመራ እያደረገ መሆኑን አሳውቋል። ፖሊስም የሟቹን አስክሬን ላይ ተጨማሪ ምርመራ እያደረገ ወደ ዳግማዊ ምኒልክ ሆስፒታል መውሰዱን የገለጸ ሲሆን የአርቲስት አንዱ ዓለም ማናጀር ሌሊሳ እንዲሪስም ይህንን አረጋግጦ የቀብር ስነ ስርዓቱ ዛሬ ሮቡ እንደሚከናወን ለቢቢሲ አፋን ኦሮሞ ተናግሯል። ቀነኒ ከሚኖሩበት ህንፃ መውደቋንና ንጋት 11 ሰዓት አካባቢ መሞቷን ሌሊሳ ተናግሮ አንዱ ዓለምና ቤተሰቦቹ ወርቃ እንዳገኟት አስታውቋል። ሌሊሳ ንጋት 11 ሰዓት ስልክ ተደውሎ ቀነኒ ጉዳት ደርሶባት ሆስፒታል እንደገባች እንደተነገረው ገልጾ እስካሁን ባለው መረጃ መሰረት ከአምስተኛ ፎቅ ወድቃ ነው የሞተችው ሁኔታውን ለማጣራት ምርመራ ተጀምሯል ብሏል ማኔጀሩ አክሎም መኖሪያ ቤቱ አዲስ አበባ አራብሳ ሰንሻይን ተብሎ በሚታወቀው አካባቢ መሆኑን ጠቅሶ ጥንዶቹ በስፍራው ከአንድ ዓመት በላይ መኖራቸውን ተናግሯል ከክስተቱ በኋላ አስክሬኑ በአቅራቢያው ወደሚገኝ ያኔት ወደተባለ ሆስፒታል መወሰዱን ገልጸዋል እስከ ምሽት ድረስ ከቆየም በኋላ ፖሊስ መጥቶ አስክሬኑ ለምርመራ ወደ ሚኒሊክ ሆስፒታል ወሰደው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 ማኔጀሩ በማህበራዊ ሚዲያ የሚሰራጩ የተለያዩ መረጃዎችን የተሳሳቱ ናቸው በማለት ወቅሰው ጉዳዩን እስኪጣራ ድረስ ሰዎች በትዕግስት እንዲጠባበቁ ጠይቋል። ጥንዶቹ በቅርቡ ትዳር የመመስረት እቅድ እንደነበራቸው ማኔጀሩ ለቢቢሲ ተናግሯል። በኢንጂነሪንግ ዲግሪ በአርባ ምንጭ ዩኒቨርሲቲ የተመረቀችው ቀነኒ በሞዴሊንግና በማስታወቂያ ስራዎች በማህበራዊ ሚዲያ ዝናን አትርፋለች። በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎች የተነሳች እንደነበር ቢቢሲ ከቅርብ ሰዎች ለመረዳት ችሏል። ታዋቂው የኦሮምኛ ቋንቋ ድምፃዊ አንዱ ዓለም ጎሳ በአሁኑ ወቅት ፖሊስ ቁጥጥር ስር የሚገኝ ሲሆን፣ የቀነኒ ሞትን በተመለከተ የአዲስ አበባ ፖሊስ የሚያካሂደው ምርመራ ሲጠናቀቅ ውጤቱን ለህዝብ እንደሚያሳውቅ ገልጿል። ሁለተኛው አሳዛኝ ዜና በአዲስ አበባ ልደታ ክፍለ ከተማ ወረዳ 6 ካርል አደባባይ አካባቢ የሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ አንድ ግለሰብ ሁለት ሰዎችን ገድሎ ራሱን እንዳጠፋ የአዲስ አበባ ፖሊስ ለቢቢሲ ተናገረ። ክስተቱ ያጋጠመው ትናንት ማክሰኞ መጋቢት 02 2017 ዓም ሲሆን ለሶስት ሰዎች ሞት ምክንያት የሆነ ሁኔታ የተፈጠረው የፍቅር ጥያቄ ምላሽ አላገኘም በሚል ምክንያት መሆኑን ፖሊስ ገልጸዋል። አቶ ሽፈራው ረጋሳ የተባለ የባንኩ የጥበቃ ሰራተኛ ለስራ ባልደረባው የፍቅር ጥያቄ አቅርቦላት ምላሽ ባለማግኘቱ ግለሰቧን እና ከግለሰቧ ጋር የፍቅር ግንኙነት አለው በሚል የጠረጠረውን ሌላ ባልደረባውን በመግደል ራሱን እንዳጠፋ አዲስ አበባ ፖሊስ አስታውቋል። ግለሰቡ የፍቅር ጥያቄ ያቀረበላት ወይዘሪት ሀና ተስፋዬ የተባለች 32 ዓመት ወጣት እና አቶ ንጉሴ ብርሃኑ የተባለ የስራ ባልደረቦቹን በጥይት ተኩሶ የገደለው። የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ ለቢቢሲ እንደገለጹት ወንጀሉን የፈጸመው የጥበቃ ሰራተኛ ካለተራው ሌላ ሰራተኛ ተክቶ በመግባት እና ከምሽት የጥበቃ ሰራተኞች የጦር መሳሪያ በመቀበል ግድያውን ፈጽመዋል። ግለሰቡ ግድያውን የፈጸመው ተጠርጣሪ ወደ ዕለታዊ ስራቸው እስኪገቡ ድረስ በመጠበቅ መጀመሪያ አቶ ንጉሴ ብርሃኑ የተባለውን ግለሰብ በሁለት ጥይት መጥቶ መግደሉን ኮማንደር ማርቆስ ገልጸዋል። ግድያውም ማክሰኞ መጋቢት 2 2017 ዓ.ም ጠዋት ከአንድ ሰዓት ተኩል እስከ ሁለት ሰዓት ሩብ ጉዳይ ድረስ ባለው ጊዜ ውስጥ መፈጸሙን የተናገሩት የአዲስ አበባ ፖሊስ ቃል አቀባይ በሁለቱ ግድያዎች መካከል እስከ 15 ደቂቃ የሚሆን ጊዜ ክፍተት እንደነበረ አመልክተዋል። ግድያውን የፈጸመው ግለሰብ ባልደረባውን ተኩሶ ከገደለ በኋላ ሌላኛው የጥቃት ሰለባን ከመግደሉ በፊት ከድርጊቱ እንዲቆጠብ መጠየቁን ነገር ግን ፍቃደኛ እንዳልነበረ ተገልጸዋል ግለሰቡ መሳሪያውን እንዲያስቀምጥና እጁን እንዲሰጥ በተደጋጋሚ ጥያቄ ቀርቦለት የነበረ ሲሆን በዚህ መካከልም ወደ ባንኩ አንደኛ ፎቅ በማምራት የፍቅር ጥያቄውን አልተቀበለችም ያላትን በተመሳሳይ ሁኔታ በጥይት መቶ መግደሉን ፖሊስ ገልጿል። ግለሰቡ ሁለቱን ባልደረቦቹን ከገደለ በኋላ በያዘው መሳሪያ የራሱን ሕይወት እንዳጠፋ የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ለቢቢሲ ገልጸው በክስተቱ በአጠቃላይ የሶስቱ ሰዎች ህይወት ጠፍቷል። ሁለቱ ሟቾች ወይዘሪት ሃና ተስፋዬና አቶ ንጉሴ ብርሃኑ የፍቅር ግንኙነት እንደነበራቸው የሚጠቁም ፎቶግራፎች መገኘታቸውን የጠቆሙት ኃላፊው ፖሊስ በምርመራው ስለ ግንኙነታቸው እንደሚያጣራ ገልጸዋል። ከዚሁ ክስተት ጋር በተያያዘ ፖሊስ እያካሄደ ያለውን የምርመራ ሂደት እንደሚቀጥል አስታውቋል። ቢቢሲ ስለ ግድያው ተጨማሪ መረጃ ለማግኘት የኢትዮጵያ ንግድ ባንክ ኃላፊዎች ለማነጋገር ያደረገው ጥረት አልተሳካም። ቤተሰቦች፣ የዛሬ ቪዲዮ ይህን ይመስል ነበረ። ስለተከታተላችሁን በጣም እናመሰግናለን።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 አዎ አይተናታል፣ አዎ ሰንተናል፣ ትላንትናዎቻችን ላይ ዛሬ ላይ እች እህታችን ቀነኔ የለችም። በመወለድ መተው የሰው ልጅ በመሞት በሚሄድበት ዓለም ላይ ህይወት ለቤተሰብ ከባድ ነው። ሞት ተፈጥሯዊ መሆኑ ሁሉ በአጭር መቀጨትን የሚያክል ለቤተሰብ የእግር ሰዓት የለም። እኔ በዚህ ሰዓት አንድ መልእክት አስተላልፋለሁ። እግዚአብሔር የፍጥረት ሁሉ ባለቤት ለእናቷ ለወላጆቿ፣ በቅራቢያው ላሉ ቤተሰቦቿ፣ እንዲሁም ወላጆቿ እግዚአብሔር መንፈስ ቅዱስ መጽናናትን ያድልልን። ታይቶ የለም ከበባል እግዚአብሔር ይሰውርልን። ለቤተሰቦቻቸው የሐዘን ዳርቻ ያድላቸው። እግዚአብሔር መጽናናትን ያድላችሁ። እሷ ማታ ላይ ቪዲዮ ፖስታ ጠዋት ላይ ሞታን የተገኘችው፣ ነገ ጊዜ ያለ ቀንለገ ድ ያለንእለ ነገ ላይ ሞተን ስንገኝ እኛ ነገ ለመቆየታቸው ምንም አይነት መተማመኝ የለን። በቃ ከምታሞቱ ፈጣሪ ጋር ያላችሁ ግንኙነት በደንብ አጥብቆ ነገ ለመኖራቸው እርግጠኛ ባልሆናችሁበት አለም ዓለም ላይ ክፉ ሰው አትሆኑ።